አዎ እኔ የምባል ያው ጀጃው ጥላውን አስማር ይባላለሁ። የቱት ቦታዬ ታች አድማጭ ሆነው ስኖሪያው፣ በትግል አለም በዘጠና አንድም ገብቼ ነበር። ከዛ ወጥቼ እንደገና በልዩ ሀይል ገብቼ ፈርሰን ነበር። ያው ቆይተን ተመልሰናል። ተሰምቶታል መንግስት ብለን ተመለስን። ስናየው ደግሞ ውስጡ ያልጠራ ነው ያልጠራ ምክንያት ሁን ለመውጣት ማ አላሰብኩም። ድንገተኛ ነው። ኔ ማን ነው መፋኖ ጋርም ግንኙነትም የለኝም። ግልጥ ነገር ነው ስል የእኔ ነገር መነሻ ሆዴን እየበላው የመጣ አንድ ጊዜ ስል ከጠረነፈ ለሚወዱት ይሰጣሉ፣ ለማይወድ አይሰጡም። ስል ስበሽ ሽበሽ ምነው ይሄ ነገር እያልኩ ስል ደገመ። እንደዚህ ከአንድ ወንድሜ ደግሞ ተይዞ መጣና ምረት ተለቀቀ። ስልኩንም ሽርጡንም ሁለት ስልክ የቁጥር ስልክና የንትን ተቀማ። በዛ ስበሽ ስበሽ ስበሽ ቀንም እያጣው ስል አሁን ደግሞ በፈቃድም በምንም የተነሳ በቀ ጋምታችን አንድ ሰው ነው ውሎ ገብ ሲባል ኧረ ጥሩ ስል የራሱን አገር ሰው ውሎ ያሳድራል፣ ይሄዳል ስለሽ ቁስሻ ነው የሱ ነበረ። ይሄ ልጅ ደግሞ አሁን የሞተው ልጅ አለቀኝ ሲል ተሴት መዛም ይላ ለሶስት አራት ቁጭ ብለን ሰዎች እያሉ ነበሩ። ጓደኞችም ቁጭ ብለን ጠላ እየጠጣን ሽማግሎች እያሉ ለዛ ሽ ልጅ ሊመጣ ሲል ተው እንጂ ትልቆችን ስ ስካራ ጓደኛዬ አይደለህም ምናምን ተወኝ አልኩት። የሆኑት መለኩሲዎች ነበሩ አጎንብሼ እንዳሉኝ ችግር የለም አልኩ። ተመልሼ ካምፕ ላይ ያው መታውን ብዬ ጭንቅላቱን ብዬ ረጭቼ ከሰላሳ ከአርባ ሰው በላይ ሰንጥቄ ወጥቻለሁ፣ እና ስመጣ ቡላ ለብሼ ስመጣ አንድ ሰው አንድ ህ እንጀራ አብራ ብሎኝ አያውቅም፣ ግን ገጠመኝ ያሳምነውን የመሰለውን የመሰለው ነው ለብሼ ልብስ ያሳምነውን አባዬ እንጀራ ብላ እያለኝ ምንም ወፍም ምንም ሳይነካኝ እጄ ወደ እናንተ ተደብልቅ ያለው እንደመጣውም ያው ጫማዬ ደግሞ ዝናብ ቀን ነበረ ወልቆ ሲወድቅ በአንዲት ጫማ ነው የገባው። ጫማ ለብሼ ታጥቤ ምን ብዬ ይኸው ወደ እናንተ ወደ አሳምነው ብርጌት ተቀላቀያ ያለው በጣም ደስ ብሎኛል። ህዝቡ የሰራው ስራው ምሳሌ እሱ የበተነው መሰለኝ። ለእኛ ጠላት ነው ያሉ ወይም የድንበር ጥያቄ ላሉ የድንበሩን ተውና ፋኖ የነጻነት ታጋይ ቀምተህም ዘርፈህም ብላ ሲባል ያው ጠቅላይ ሚኒስትራችን እንሰማለን እ ሁላችንም እንሰማለን። ልዩ ኃይል ምን እራሱ እኛ ከፈለግነን ጅጅጋ እናስቀምጠዋለን ያለ ግብረትም ነበር። ኋላ ስመጣም እንኳን አንድ ጓደኛ ነበረኝ ቸርኪ ብሎ ሲሰድበኝ ምንድን ነው ቸርኪ አልኩኝ የጎማ ነው ለካ ሲፈልግ ያሽከረክራል ሲፈልግ ይመልሳል ብሎ በትርጉም ሰደበኝና ዋልኩና መጣው። ትግሬ ትግሬ ነው እየታገልኩኝ የነበረ አንድ ቀን ደከመኝ ሰለች ሳልን ያው አመት ዘሎኝ አስራ ሦስተኛ ወር ነው ምናምን ነው፣ ካቲት 16 12 ነው የተመረቅነው። ያው ታዩት እና ስራው ከመሀል ላይ እንደዚህው ተስንዴ ላይ እንክርዳድ አይጠፋም እንደሚባለው ይሄ አልጣራ ብሎ ነው ታላይ ጀምሮ ስከታሽው የሚያተክረን እንጂ የኢትዮጵያ ሰው ብሉ ጠጡ የሚል የሌላ ብሄሩላ ከሆ የሚሰድ ብሄር የማይለይ ነበር ነው የማውቀው ማለት ነው። ግን አሁን እንጃ የተረጨውን መርዝም አላውቅም። አንድ ነገር እኮ ሲሆን ተላይ ምን ነው ችግሩ? ጓድ መሪን ነው ጉሸ ጋንታ መሪን ነው። ምን የረበሻችሁ ለትርታችሁ የሚያዳምጥም የለም። ብትናገረውም የጣፉትን ወረቀት መልሰው ነው የሚቀዱት። ምን ምን ያናገራል? ውሳኔ የራስ ነዋ። እና ውሳኔን በዛው አስተናግጄ በርቻለሁ። አሁንም ከእናንተ ጋር ነው። ቀጥል እኔ እንደሚመስለኝ እስከ አፍንጫው የታጠቀ ወታደር ወልዲያ ላይ ያለ ሰላም አስከባሪና አድማበትን ገብርኤል አለ ሽንቁሮ አለ ድጉ አለ ካራቲ አለ የመጀመሪያ ማብረጃ ናቸው። ፋኖም ቢሞት አማራ ነው። ሰላም አስከባሪ ቢሞት አማራ ነው። አድማውን ቢሞት አማራ አንዲት እናት የትኛው ሞቶ የሚመጣል ነው የምትል። ሶስቱ ልጆቿም ገብተዋል። ከሶስቱ ፓርት የትኛውን ሞቶ የሚመጣ ነው የምትል እሷ ስለዚህ ይህን እንግዲህ ላለው አድማ ለሚያውቀውም ለማውቀውም፣ እናቴ እየሞተሽ የምታገል ተሆነ ምንም ማረግልኝ። በቃ በጥቅሉ ህብረተሰብ የጠላው ሰራዊትና ተባሪ ወጣሳ አንድ ነው። በቃ በጥቅሉ ህብረተሰብ ተጠላ። ደግሞ አንድ ወታደር አጠቃ ከኛ ፋኖች ነው መረጃ የሚያገኙ። በቃ በጥቅሉ ፋኖ ዋርድ ያሳይ ሳይጠብቅ ሆድ ያለው ላምረኛ ነው፣ መጡላችሁ ነው የሚደውልላቸው። ይህን ዲኖ ደግሞ አይጠራም ወይ አንድነት መሆን ነው ወይም እንደዛ ታልሆነ ሌላ ይሉ ነው። እኔን ያየ ተቀጣውላል እናቴ በእንቁላሌ በቀጣሽ ይውሏል። የመጀመሪያው ሲያምር መሰለኝ፣ የፊተኛው እንትን የፊተኛው ሲያምር መሰለኝ

መንግስትም በልጦታል። በቃ በጥቅሉ ከመጣው በኋላ አሁን እኛ ቦምብ የለንም። ከመጣ በኋላ አየዋለሁ። ከስልሳ ሁለት ስናይፈር በበላይ ነው ያየው እ ታዲያ ስናይፐ ዥኖ ስናይፈር ጥይት ማድረግ ስለዚህ፣ ልብ ያለው ልብ ነው፣ ልብ የሌለው ው እ ምንም ና ቀረምለው ነገር የለኝም። የራሴ ምርጫው እጅ ያለው ያው እያየ ነው። አሁን አንድ ሰው መቼም እጁን ተሳተ አገባው እንደሚበላው እያወቀ ስለዚህ፣ የራሱ ምርጫ ነው። የራሱ ምርጫ ነገ ያገኘዋል። ዙሮ ዙሮ ነገ ያገኘዋል። አሁን በቀደም በዚህ ባንክ ቤት ምን ተዘረፍ የተባለ ጊዜ ውጊያ ነበረ? እኛ ጓደኞችም ያው እንትን ያሉ ነበር። በዚህ በስሪንቃም በዛም በዛም እያለ ነው። ዙሮ ዙሮ ሳይሆን ግን ሲተኮስ የነበረው መልስ። አንዱ ቤት አንዲት ሳውዲ አረቢያ ሄደች፣ ሶስት ልጆቿን አታለች። እሷ እንግዲህ እንደምትሆን ይያ። አሁን እኮ ሲቪል ነው የሚመታ እንደማየው በቃ ሲቪል ነው የሚመታ። እኔ ደግሞ ለሲቪል ነው የቆምኩኝ አይደለ? ለህዝብ ነው የቆምኩኝ አይደለ? ህዝብ የተተጎዳ ህዝብ የታለቀ ተማና ወደ ማን ነው የሚሄድ? ወደ ኦሮሚያን ነው የሚሄድ ወይስ ወደ ትግራይ ነው የሚሄድ ወይስ ሱዳን ነው የሚሄድ? ታዲያ የራሴ ዜጋም ጠልቶኛል፣ እንኳን ወደ ሌላ ዜጋ። ሙተንም ድነንም እንግዲህ ተቀላቀያለሁ። ፊትም አንድ ጠላት ነው የነበረኝ ፋኖ። አሁን ደግሞ እነሱ ጋር ጠላቴ ናቸው። ድሮም አንድ ጠላት ነው ያለኝ። እጋተሯለሁ፣ አብሬያቸው እጓደቃለሁ። እስከ መሞት ትታገላለሁ። ሰላም ተሆነ ሰላም ይሆናል። ስናልቅ ማለቅ ነው። በቃቸው ግን ድል ለፋኖ ላሉ ምንም የቀረ የለም። ታንቹን እኛም እናመሰግናለን። ሰላም ለሁላችን። ሙሎ ስረ ቀሳ ምድዳ ይባላሉ። እየተወለድኩ ቦታ አዋሳ ነው ያደግኩ ቦታ ረር ነው። ወደ መከላከያ ተቀድቆ ወታደር ትምህርት ላይ ነበር እየተማረን ማለት ነው። ከዛ በግድ ያዙን ወደ ሁለት መቶ ሰው ነው ተያዘን። ከዛን ብርቻ ለቆ ወጥተን በቃ ሰለጠነን ነው። በጁንታ ነው ታከሰን አደዋ፣ አክሱም፣ ደደቢት በዚህ ደግሞ በሀይቅ ደብረ ብርሃን እና አይ በፋኖ ጋ በቃ አዛ በእጅ ትይዛላችሁ አሁን ደሞ ራሱ በቃ መሬው ወዳዩ ሳታመጡ አትገቡም ምናምን ይባላል። አምስት ሰው ነው የእሱ አጃቢ ስድስት ሰው ነው። በቃ ዲሽካ የለም ቁሞ ጠብቀኝ ነው ያዘ ክላሽ የለም ምናምነው። ደሞ እጅ ከሰጣችሁ ቁላ ይቆርጣል ይገላል ምናምን ነው የሚባለው። ምላስ ይቆርጣል። እኔ በጎንደርም ተዋግቻለሁ። በጎንደር ጭልጋ፣ ቆላ ዱባ ወደ ጎንደር 18 ቀበሌ ይባላል

ሻወር የራሱ ሶስት ወር ነው። ሶስት ወር ሻወር ሳይገባ እዚህ መጥቼ ነው ገባው። ልብስ ሲጣጠብኩ ሻወር ገባው ሶስት ወር ሳይገባ ማለት ነው። እዛ ያሉ አሁን ውጡ ነው የሚለው። በቃ የተመቻቸው ቦታ ነው። ወጡና ፋኖ ጋር ተቀላቀልኩ። እኔ ዛን ጊዜ በሳይቱ ውጥራ ወጥናል። ወደ መርጠው የሬዲዮ ድንገት ለመውላት ማለት ነው። ከዛው በቃ እኔ ሳሲ በቃ ጨለብኝ። በቃ ኑሮ ራሱ እዛ ሻወር አንገባም